የሰማዕት አለቃ የሚሆን ቅዱስ ጊዮርጊስ በነጭ ፈረሱ ጭኖ በደመና የሚያሻግራቸው ደጋባት ኢትዮጵያዊ ጻድቅ የረገጡትና የጸለዩበት መሬትና ድንጋይ ሁሉ እምነቱ ሆኖ ብዙ ድውያንን የሚፈውስ በትራቸው በቀሙበት ቦታ ሁሉ በታምራት ከጎኑ የወይን ዘለላ ፍሬ የሚያፈራ ለመንፈሳዊ በረከት ወደ ጣና ሐይቅ ገዳማት እግሩ ያቀና ቢኖር የኚህ ጻድቅ አባት ስም ሲጠራ ምናልባትም አዲስ አይሆንበትም ይሆናል። በጣና ሐይቅ ደሴት ውስጥ ሰላሳ የሚሆኑ ጥንታዊ ገዳማት ይገኛሉ። ከእነርሱም ውስጥ ዋነኛውና ቀደምቱ የማህል ዘጌ ቅዱስ ጊዮርጊስ ገዳም አንዱ ነው። ዛሬ ይህን ጥንታዊና አስደናቂ ገዳም የገደሙትን አባት ታሪክ እንመለከታለን። የጣናን ባህር እንደ ደረቅ መሬት ተራምዶ የሚሻገሩ 25 ኪሎ ግራም የሚመዝን ከብረት የተሰራ ቀሚስ ለብሰው ወደ ጣና የቀየገቡ ጸሎት እያደረጉ ለ23 ዓመታት በተጋድሎ ነው የኖሩ። ይህንና ሌሎችንም ድንቅ ገቢረ ተአምራትን ማድረግ የተቻላቸው በጣና ሐይቅ ደሴት የዘጌ ጊዮርጊስ ገዳም መስራች አባታችን አቡነ በትረ ማርያም ናቸው። አቡነ በትረ ማርያምን ጨምሮ ሰባቱ ከዋክብ ተብሎ የሚጠሩት ቅዱሳን በጣና ደሴት ውስጥ ያሉትን ገዳማት እንደገደሙ ገደሙ ይገመታል። አባታችን አቡነ በትረ ማርያም በዘመናቸው ለተራቆቱት በማልበስ ለተራቡት በማብላት የታወቁ አባት ነበሩ። ነገር ግን ለምጽዋት የሚሆን የሚሰጡት ለነዲያን የሚያደርጉት ስጦታ ቢያጡ ራሳቸውን ሽጠው በጉልበታቸው ሠርተው ነዲያንን ይረዱ ነበር። የእኛ አባት ከመካነ መቃብራቸው ላይ የሚወሰደው እምነት እስካሁኑ ዘመን ድረስ ብዙ ድንቅ ድንቅ ታምራትን እያደረገ ይገኛል። የዚህ አባት ሕይወት መላ ዘመኑ ሁሉ በተጋድሎና በጸሎት በትጋት በትዕግሥትም እግዚአብሔርን በማምለክ የተሞላና የተጌጠ ነው። አባታችን አቡነ በትረ ማርያም ትውልዳቸው ከወዴት ነው? አስተዳደጋቸውስ ምን ይመስል ነበር? አቡነ በትረ ማርያም ምን አይነት ታምራትን አድርገዋል? ለአባታችን የተሰጣቸው የቃል ኪዳን በረከት ምን ይመስላል? እነዚህንና ሌሎችንም ጥያቄዎች በዚህ መርሃ ግብር ውስጥ ታገኛላችሁ። ይህም ፕሮግራም በትዕግሥት እስከ መጨረሻው ብታዳምጡ ለአባታችን የተሰጣቸውን በረከት ትካፈላላችሁ። ቪዲዮአችንን ከመጀመራችን በፊት እንደተለመደው ይህን ቪዲዮ ላይክ በማድረግ ይጀምሩ። በተከታታይነት የምንለቃቸው የቅዱሳን የጻድቃንና የሰማዕታት ታሪክን እየሰሙ ነፍሶን ሊያጠነክሩ ከወደዱ ይህን ቻናል ሳብስክራይብ በማድረግ ይቀላቀሉ። ይህ በተአምራት የታወቁ በዘመናችን ድንቅ ገርልን ያደረጉ የታላቁ አባት የአቡነ በትረ ማርያም እውነተኛ ገርል ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ጻድቁ አባት አቡነ በትረ ማርያም የትውልድ ቦታቸው ሸዋ ሙገር ነው። አባታቸው ቅዱስ ተክለ ማርያም፣ እናታቸው ቅድስት ላሪያ ይባላሉ። ወላጆቻቸውም በሕገ እግዚአብሔር ጸንተው የሚኖሩ ደጋግ ክርስቲያኖች ናቸው። ነገር ግን እንደ ቅዱስ ኢያቄምና እንደ ቅድስት ሐናና ልጅ ስላልነበራቸው የተባረከ ልጅ ይሰጣቸው ዘንድ እግዚአብሔርን ዘወትር በጾም በጸሎት ይለምኑት ነበር። ከዕለታት በአንደኛው ቀን ተኝተው ሳለ ቅድስት ኢላሪያ ራእይን ተመለከተች። ቅዱስ ተክለ ማርያምም ተመሳሳይ ራእይን ተመልክቶ ሁለቱም ስላዩት ራእይ ተነጋግረው የእግዚአብሔር ፍቃድ ይሁን አሉ። እግዚአብሔርም መልአኩን ልኮ ምእመናንን ስቦ በወንጌል ጎዳና የሚመራ የተመረጠ ልጅ እንዲወልዱ ነገራቸው። መልአኩም በነገራቸው መሠረት አቡነ በትረ ማርያም ነሐሴ 16 ቀን ተጸንሰው ግንቦት 21 ቀን ተወለዱ። የተወለዱትም አምላክም በወለደች ክብርት በምትሆን እመቤታችን ለክርስቲያኖችም ለእስላሙ በምትገለጥበት ዓመታዊ በዓል በደብረ ምጥማት ዕለት ነበር። ይህም ስለሆነ ወላጆቹ አንድም ይረዳናል፣ አንድም ምርኩዛችን ይሆናል ብለው ስሙን በትረ ማርያም ብለው አወጡለት። አቡነ በትረ ማርያም ሰባት ዓመት በሆናቸው ጊዜ ወላጆቻቸው ሃይማኖትን እንዲማሩ ወደ ደብረ አውስጣቴዎስ አባታቸው ገዳም ላኳቸው። ትምህርታቸውን እየተማሩ ገዳማውያን አባቶችን እንጨት በመስበር ውሃ በመቅዳት በሚያስፈልጋቸው ሁሉ እየተራዱ ብሉያና ሐዲሳትን ተምረው አጠናቀቁ። በኋላም አስኬመ መላእክትን ከአቡነ ዜና ማርቆስ ተቀብለው ከጳጳሱም ዘንድ ሄደው ሥልጣነ ክህነትን ቁምስናን ተቀብለው በኋላም ከቦታ ቦታ እየተዘዋወሩ የከበረች ወንጌልን ሰበኩ። ከዕለታት በአንደኛው ቀን ከስዕለ ማርያም ፊት ቆመው ሲጸልዩ ክብርት እመቤታችን ተገለጠችላቸው። ሕሙማንን የሚፈውሱበት ጽዋ ሰጠቻቸው። በአንድ ወቅት የረሃብ ዘመን ሆኖ ሳለ አቡነ በትረ ማርያም ግን ለመንፈሳዊ ወንድማቸው የረሃብን ዘመን ማሳለፊያ እንዲሆነው ብለው ጌታችን በተሸጠበት ዋጋ በሰላሳ ብር ተሽጠው በጉልበታቸው ሠርተው በማገልገል ለወንድማቸው የረሃብ ዘመን ማሳለፊያ ሆነው አገልግለዋል። በተሸጡበት ቦታም በጉልበታቸው እያገለገሉ ሳሉ የመኮንኑ ልጅ በጽኑት ሕመም ታማ ለሞት ስትደርስ አዩት አባታችንም እመቤታችን ከሰጠቻቸው ጽዋ ውሃ አድርገው ጸልየው አጥምቀው እንድትድን አድርገዋታል። ከዚህም በኋላ አቡነ በትረ ማርያም ከሸዋ ወደ ዳሞት ወይም ወደ ጎጃም አውራጃ ተሻግረው በጣዖት የሚያመልኩ የነበሩ ሰዎችን አስተምረው አጥምቀው በወንጌል ሕግ እንዲኖሩ በማድረግ የሐዋርያትን አገልግሎት ፈጽመዋል። አባታችንም በጎጃም ካስተማሩ በኋላ ወደ በጌ ምድር ሄደው በዚያም በተጋድሎ እየኖሩ የከበረችውን ወንጌል ሰበኩ። አባታችን የረገጡትና የጸለዩበት መሬትና ድንጋይ ሁሉ እምነት ሆኖ ብዙ ድውያንን ይፈውስ ነበር። በእትራቸውም በቆሙበት ቦታ ሁሉ በታምራት ከጎኑ የወይን ዘለላ ፍሬ እያፈራ ይለቀም ነበር። በዛም አካባቢ ጸበል አፍልቀው ብዙ ማሟንን እየፈወሱ ለምእመናን ድህነትን ሰጥተዋል። ነገር ግን ውዳሴ ከንቱን በመሸሽ ክብራቸው እንዳይታወቅ ከምድረ ደንቢያ በስደት ወጥቶአል። አቡነ በትረ ማርያም በምድረ ደንቢያ ለስድስት ዓመት ያህል ምንም እህል ሳይቀምሱ በተጋድሎ እየኖሩ ወንጌልን እየሰበኩ ብዙ ሕሙማንም ፈወሱ። ከዚህም በኋላ ከስድስት ወንድሞቻቸው ጋር ተገናኝተው በእግዚአብሔር ትእዛዝ ወደ ጣና መጡ። ሰባቱም ከዋክብተ አንድ ላይ ሆነው የጣናን ባሕር በእግራቸው እየተራመዱ ተሻግረው ደጋ ደሴት ትደረሱ። አቡነ በትረ ማርያምም በደጋ ደሴት ምንም ሳይቀምሱ የአብይን ጾም ከጾሙ በኋላ ሊቀ መላእክት ቅዱስ ሚካኤል ተገልጦላቸው እጣ ክፍላቸው የሆነችውን ዛሬ ላይ ቤተ መቅደሳቸው የታነጸበትን ደሴት አሳያቸውና የእስራኤልን ልጆች በሙሴ በትር የኤርትራን ባህር እንዳሻገርካቸው አንተንም በያዝካት በትር አሸግረሃለሁ ካላቸው በኋላ በበትራቸው ባህሩን ተሻግረው ዘጌ ምድር ደረሱ። በዚያም ባት ታዘጋጅተው በጸሎት ተወስነው በተጋርሎ ጸንተው ሲኖሩ ከእግራቸው ስር ህሙማን የሚፈውስ ሙት የሚያስነሳ ዐይነ ስውራንን የሚያበራ አጋንንትን የሚያወጣ ብዙ ድንቅ ድንቅ ታምራትን የሚያደርግ ፈዋሽ ጠበል ፈለቀ። ከየቦታው የሚመጡ ህሙማንም በዚህ ጠበል በአባታችን እጅ እየተጠመቁ የተፈወሱት እጅግ በርካቶች ናቸው። አቡነ በትረ ማርያም በዘጌ ምድር እየተዘዋወሩ ሲያገለግሉ አዝዋ ማርያም ከምትባል ቦታ ደረሱ። በዛም ቦታ የስዕል ቤት አድርገው ሲጸልዩ ከንጉስ አምደ ጽዮን የተላኩ መልእክተኞች መጥተው አባታችን ወዴት ናቸው ብለው ሲጠይቁ በቦታው የነበሩ መነኮሳት እዛ ናቸው በማለት ስላመለከቱ ቦታው እስከዛሬ ድረስ አዝዋ ተብሎ ይጠራል። አባታችን ከዘጌ አና ተራራ ላይ አራራት ተብሎ በሚጠራው ቦታ ላይ ሆነው በአራቱን ማዕዘን እየባረኩ የታቦተ ማርያምንና የታቦተ ቅዱስ ጊዮርጊስን ጽላት ይዘው ለኖኅ የሰጠኸውን ቃል ኪዳን አተርሳቢ በማለት እየባረኩ ይጸሉ ነበር። ከዚህም በኋላ ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ ተገለጠላቸውና እየመራቸው ጣና ባሕርን ተሻግረው መሃል ዘጊያ ደረሳቸው። ከዚያም እዚሁ ቦታ ላይ ቤተ ክርስቲያኔ ሥራ ብሎ በፈረሱ ድንጋዩን ረግጦ እንደ ሰም አቅልጦ እንደ ጭቃ ረግጦ የፈረሱን ኰቴ ምስል አስቀመጠላቸው። አቡነ በትረ ማርያም የመሃል ዘጌን ቤተ ክርስቲያን ሲያንጹ መዝጊያዎቹ በመንፈስ ቅዱስ ኃይል በንፋስ ተጭኖ የመጡ ናቸው። ጻድቁም የመሃል ዘጌን ቅዱስ ጊዮርጊስ ቤተ ክርስቲያንን ሠርተው የጸሎት ልብሳቸውን አድርገው እርሱም 25 ኪሎ ግራም የሚመዝን ከብረት ሰንሰለት የተሰራ ቀሚስ ነበራቸው። ያን ከብረት ሰንሰለት የተሰራ ቀሚስ ለብሰውም ወደ ጣና ሐይቅ እየገቡ ጸሎት እያደረጉ ለ23 ዓመታት በእንዲህ አይነቱ ጽኑ ተጋድሎ ኖረዋል። አቡነ በትረ ማርያም ከባታቸው ወጥተው ወደ ሌላ ቦታ የሚሄዱትን ለምነው ለነዳያን የሚሰጡትን ለመሰብሰብ ሲፈልጉ ገዳማትን ተሳልመው የቅዱሳንን በረከት ለመቀበል ሲፈልጉ ብቻ ይወጡ ነበር። ቅዱሳንን ጎብኝተው ወደ ገዳማቸው ዘጌ የሚመለሱትም ለነዳያን የሚሰጡትን ከሰበሰቡ በኋላ ነበር። ለነዳያን የሚሰጡትን ገንዘብ ለሚሰበስቡበትም እንደ ባሪያ እየተሸጡ ለፈረስ ሳር በማጨድ የመንገደኞችን ዕቃ በመሸከም የሚከፈላቸውን ገንዘብ በማጠራቀም ነበር። ላጡ ለድሆች በሚሆን ምግብ ለማግኘት ሲሉ ለፈረስና ለበቅሎ ሳር ያጭሩ ዘንድ ባሪያ ሆነው የተሸጡበት ጊዜ አለ። ከባለጸጋ ቤት ቁራሽ እንጀራን ተቀብለው ለድሆች ይሰጡ ዘንድ በባለጸጋ ደጅ ከድሆች ጋር ተቀምጠው የሚለምኑበት ጊዜም ነበር። በመንገድ የሚያልፉ ሰዎችም ዕቃቸውን ይሸከሙ ዘንድ በመንገድ ላይም የሚቆሙበት ጊዜ ነበር። አቡነ በትረ ማርያም ድንቅ ድንቅ ታምራትን በማድረግ ይታወቃሉ። ከእለታት በአንደኛውም ቀን አባታችን ከመነኮሳት ልጆቻቸው ጋር በገዳማያን ሳሉ በሕርምት የሚኖሩ መሆናቸውን የሰማ አንድ መኖክሴ ከሩቅ መጣና እንደ ገዳሙ ሥርዓት በእንግዳ ቤት ተቀመጠ። መነኮሳቱም የጸሎት ማዕዳር ሰው እንደ መነኮሳቱ መቁነኑን ለእንግደው ሰው አደሉት። መነኩሴው ግን መቁነኑ ሳይበለው ደብቆ ይዞ በአኩፋደው ውስጥ ከትተው በልቡም እነዚህ መነኮሳት የሚመገቡትን ይሄ ነው ብዬ ለሀገሬ ሰዎች ማሳየት አለብኝ ብሎ አሰበ። ወዲያውም በአኩፋደው የደበቀው መቁኑን ሰውሮ ይዞ ለመሄድ ሲነሳ ቡራኬ ሊቀበልና ሊሰናበት ከአቡነ በትረ ማርያም ፊት ቆመ። አባታችንም ሰውየው ደብቆ የያዘውን መቁነን በመንፈስ ቅዱስ አወቁበትና ይህ እንግዳ እኛ የሰጠነው እንደሆነ ክብራችን ከገዳሙ ውጭ አውጥቶ ሊገልጽ አይገባም። ይህንን ይበላሉ ያለ ሊገልጽብን ነው አሉ። ዳግመኛም የየራሱ የሆነው ይባረክለት፣ የገዳሙ መቅኖን የሆነው ግን ከይሲ ይሁን በማለት እንደተናገሩ ወዲያው ከአኩፋ ደው ውስጥ ሰባት ክንድ የሚሆን እባብ ራሱንም ከአኩፋ ደው ውስጥ ብቅ አደረገ። በዚህ ጊዜ እንግዳው ሰውዬ እጅግ ደንግጦ ከአባታችን እግር ስር ወድቆ በድያለሁ፣ ኀጢአት ሰርቻለሁ፣ ይቅር በለኝ እያለ የሠራውን ሁሉ እየተናዘዘ ይቅርታ ያደርጉለት ዘንድ ለምናቸው አቡነ በትረ ማርያምም እግዚአብሔር ይቅር ይበልህ፣ ዳግመኛም እንዳትበድል አሉትና ያ ሰው ወደ መጣበት ተመለሰ። አቡነ በትረ ማርያም መልካሙን ተጋርሏቸውን ፈጽመው ሩጫቸውን ጨርሰው የእረፍታቸው ዜና ሲደርስ የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ እልፍ አላፍት ቅዱሳን መላእክቱን አስከትሎ መጥቶ ተገለጠላቸው። ወዳጄ በትረ ማርያም ሆይ፣ በዝች ዕለት ከሐዘን ወደ ደስታ ከሕመም ወደ ሕይወት ልወስድህ ነፍስህን አሳርፋት ዘንድ መጣሁ። ቦታህን እንደ ኢየሩሳሌም አደርግልሃለሁ። በስምህ ቤተ ክርስቲያን የሠራ ዕጣኔ የተሰጠውን መባ ያቀረበውን ሥጋህ የተቀበረበትን አጽምህ ያረፈበትን ገዳመ ዘጌን የተሳለመውን ወንዱ በአርባ ቀን ሴቷ በሰማንያ ቀን ጥምቀት ክርስትና የተቀበለውን በቦታ ቅዱስ ሥጋዬን ክብር ደሜን የተቀበለውን በስምህ ገር ልህን የጻፈውን ዐይን ያላየውን ጆሮ ያልሰማውን ልብ ያላሰበውን እንዳንተ ላሉት አባት ያዘጋጀውትን አውርሶአለሁ። በገዳመ ዘጌ ላይ መብረቅና ነጎድጓድ በምድር የሚሳቡ በመርዛቸው ሰውን የሚጎዱ እባቦች፣ በእግራቸው የሚሽከረከሩ አራዊት ሁሉ በዘጌ የሚኖረውን በአንተ ያመነውን አይጣሉ አይጉዱ። በገዳሙ የሚኖሩ መነኮሳትና ምዕመናን እንደ መላእክት ኀጢአት የሌለባቸው ይሁኑ። ደምህ ከፈሰሰበት ከገዳም ዘጌ መቃብርህ ላይ አፈር ቀንጥሮ የተቀባ ከሕማሙ ይፈወስ። መቃብርህን እጅ የነሣ እኔን መቃብር እጅ እንደ ነሣ ይሆንልህ በማለት አስደናቂ የምሕረት ቃል ኪዳን ከገባላቸው በኋላ ዐሥራ ሁለት የክብር አክሊላትን ካቀዳጃቸው በኋላ ጌታችን ተመልሶ በክብር ወደ ሰማይ አረገ። አባታችን ከዚህ በኋላ መነኮሳት ልጆቻቸውን ሰብስበው የዕረፍታቸው ጊዜ መረሱ ነገሯቸው። በመጨረሻም ዘመን ወደ ገዳሙ ክፉ ሰዎች ይመጣሉና ከእነርሱ ጋር አትጨመሩ እያሉ ከመከሯቸውና ካስተማሯቸው በኋላ ረዳታቸውን አቡነ በትረ ለሚዮስን ከእርሳቸው ቦታ ከሾሟቸው በኋላ በዕለተ ዓርብ ከቀኑ 3 ሰዓት በ89 ዓመታቸው ሐምሌ 17 ቀን በክብር አርፈው በዚያው በመሃል ዘግ የተቀበሩ ቅድስ ነፍሳቸውን ቅዱሳን መላእክት በምስጋና በመሃሌት ወደ ኢየሩሳሌም ሰማያዊት አስገቧት። ጻድቁ ከዘጌ ጊዮርጊስ በስተ ምሥራቅ አቅጣጫ በተቀበሩበት ቦታ ላይ ሌላ ቤተ ክርስቲያን የታነጸበት ሲሆን ከመካነ መቃብራቸው ላይ የተወሰደ ለምእመናን የሚሰጠው እምነትም በዘመናችን አሁን ባለንበት ጊዜም ብዙ ድንቅ ድንቅ ተአምራትን እያደረገ ይገኛል። ከአባታችን ከአቡነ በትረ ማርያም እግዚአብሔር አምላክ ረድኤት በረከት ያሳትፈን። የአባታችን የአቡነ በትረ ማርያም ምልጃና ጸሎት በእኛ በሕዝበ ክርስቲያኖች ላይ ጸንቶ ይኑር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለአባታችን በገባላቸው ቃል ኪዳን እኛን ሕዝበ ክርስቲያኖችን ይማረን መልካሙን መንገድ የሚያሳየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።